በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባረካችሁ ብዙ ምሕረትና በጎነት ያለው አምላካችን እግዚአብሔር በህይወት በተለይ የጠበቀን የጠበቃችሁ ከሰማያት የወረደ ከእናታችን ክምቤታችን ተወልዶ መላሊታችን ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ እዳ በደልን ሲከፈል የከፈለለት የተዋጀ ዳን ህዝብ ያደረገን ያደረጋችሁ ብሩካን ቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች መንፈስ ቅዱስ ዛሬ በህይወት መንገድ ረድቶን አግዞን የተሻለ ቦታ ስንደርስ ማድረግ ስለሌለብን ነገር ነው የሚነግረን። መጽሐፈ ምሳሌ ላይ መጽሐፈ ምሳሌ 32 ላይ ከፍ ስትል ስንፍናን ያደረግክ እንደሆነ ክፉም የሚያሰብክ እንደሆነ እጅህን በአፍህ ላይ ጫን። ያው እግዚአብሔር ነው ሰውን ከፍ የሚያደርገው ታውቃላችሁ። ከአፈር ከትቤ አንስቶ ማማ ላይ፣ ትልቅ ሰገነት ላይ የሚያቆም እግዚአብሔር ነው። እረኛውን የእሴይ ልጅ ወስዶ የእስራኤል ገዥ ንጉስ ያደረገ ቀብቶ ያነገሰ እግዚአብሔር ነው። አህያ ሊፈልግ የወጣውን የቢንያም ሰው ሳኦልን ከዛ ወደ ትልቅ የሀገር መሪነት ስፍራ መሰላል ልጆት የወጣው እግዚአብሔር ነው። ለአባታችን ለያቆብ ከምድርስ ከሰማይ የተዘረጋች ምስላል በማሳየት እኔ ከአንተ ጋር ስለሆኑ ከፍ አደረግሃለሁ፣ ማንም የማያወርደ ቦታ አስቀምጠሃለሁ፣ ብሩክ የእግዚአብሔር ከፍ ያለ ሰው አደረግሃለሁ ብሎ በትልቅ ራዕይ በምልክት ከፍ ማድረግ እንደሚችል ያስተማረ እግዚአብሔር ነው። እንግዲህ እግዚአብሔር ሁሉንም ሰው እኛም ከምንሰማው ጀምሮ በህይወታችን ከታች ወደ ላይ አንስቶናል። ሁላችንንም ከመሬት ፋንድያ ወደ ትልቅ ክብርና ሰገነት አምጥቶናል። እናመሰግነዋለን። ከፍ ማለት የእግዚአብሔርን ታላቅ ትድግናና ሰጪነት ቸርነት የሚያሳይ ነው። ልጆች ተወልደው ዩኒቨርሲቲ ገብተው ሲመረቁ እንደገና ደግሞ ተምረው ለህይወት ሲበቁ ሲኳሉ ሲዳሩ፣ ያን ከፍታ ስንመለከት ሁላችንም እግዚአብሔርን እናመሰግናለን። ዛሬ ዛሬ በኦርቶዶክሳውያን ማህበር ጉባኤ ውስጥ ሰርገኞች እግዚአብሔርን እያመሰገኑ ይህን ላደረገ ሀሌሉ ያበሉ እያሉ ነው የሚጋቡት። ያ ምንድነው እግዚአብሔር ከፍ እንደሚያደርግ ይህንንም ቀን የሰራ እሱ እንደሆነ የማይታወቅ ሰውን ከማይታወቅ ሰው ጋር ገጥሞ አንድ ቤተሰብ አንድ ትዳር እንዲመሰረት በማድረጉ ወደዚህ ከፍታ ስላመጣቸው እግዚአብሔር ይመሰገናል። በስራችንም ከታች ተነስተን ከታች ተነስተን የሰው እጅ ከማየት ተነስተን ራሳችንንና ቤተሰቦቻችንን የምንመግብ ለቤተሰቦቻችን ለድሆች ደግሞ የሚተርፍ በረከት ያለን ሆነን እናገኘዋለን። ራሳችንን እግዚአብሔር ተራራ ላይ እንደሚያስቀምጥ በህይወታችን በብዙ እያየን ነው የመጣ ነው። እንግዲህ እግዚአብሔር ለዚህ ካደረሰ እናመሰግነዋለን። ሁሌ ይሄንን ከፍታ የምስጋና ምክንያት ማድረግ ያስፈልጋል። ሁላችንም የወላችሁ ከሰው የተሻለ ነገር ስናገኝ ለእግዚአብሔር የምስጋና ፕሮግራም ማድረግ ማዘጋየት አለብን። አንድ ማቀው ሰው ሳያውቀው ከፍተኛ የደም ግፊት ያለበት ሰው ነው፣ ረካሱ በሽታውን እየናቀ ሳስታም የሚቀርና ድንገት ያ በሽታ ጭንቅላት ውስጥ የደም መፍሰስ እንዲያገኙ ያደርግና መንገድ ላይ ይወድቃል። ወዲያው አፋፍሰው ወደ ሐኪም ቤት ተወሰዱት እና አጋጣሚ ሐኪሞች እዛ የነበረበት ቦታ የጭንቅላት ስፔሻሊስቶች ነበሩ። እና ይህን ሰው ቶሎ ብሎ ተጣድፎ ወደ ሰርጀሪ ወስደው ውስጡ የፈሰውን ደም ቀርተው አውጥተው እንደገና መሄድ እንዲችል መቆም እንዲችል አገዙት። ትንሽ ዴቃ ብቻ ነበረ የቀረም። ይህን ሰው ልናጣው ነበር። በኋላ ልጠይቀው ወደ ቤቱ ሄድኩና እንዴት ነህ ስለው ያው ደህና መሆኑን እግዚአብሔር ከሞት እንደመለሰው ነገረኝ። ምን አሰብ ካልኩት፣ እውነት ለመናገር ቁጭ ብሎ ሰው ሲመጣ ሲገባ እግዚአብሔር ይመስገን ይላል። ግን የተለየ ፕሮግራም አስቦ አልነበረም እና እባክህ ስትቆም የምስጋና ፕሮግራም አዘጋጅ። እግዚአብሔር ከታች ሲያነሳ ከጉድጓድ ሲያወጣ ይደረጋል ለምሳሌ አልአዛር ከሞት ከተነሳ በኋላ የተነሳበት ምዕራፍ ምዕራፍ ዮሐንስ ወንጌል 11 ላይ ነው። አስራ ሁለተኛው ምዕራፍ ላይ ግብዣ አደረጉለት ለጌታ ይላል ቤተሰቡ አልአዛር አጠገቡ ተቀምጦ ግብዣ ተደረገለት። ያ ማለት ምስጋና ማለት እግዚአብሔር ከፍ ከፍ ያደረገ ጊዜ ወይም ከሆነ ነገር የመለሰን ጊዜ ለእግዚአብሔር ምስጋና ማቅረብ ግዴታ አለብን። እግዚአብሔር ልጆች ግን ይሄ ብቻ አይደለም። አሁን ዛሬ መንፈስ ቅዱስ የሚነግረን ከፍ ከፍ ስትል ስንፍናን ያደረክ እንደሆነ ደግሞ ከፍ ስንል ስንፍና ልናደርግ እንድንገደድ የሚያደርግ ፈተና ሊገጥመን ይችላል። ጠላት ይፈትነናል። ስንፍና ምንድን ነው? በከፍታ ውስጥ ያለ ስንፍና ብትሉ ወንድምን መናቅ፣ አብሮ የመጣውን ወንድም ንቆ መሄድ፣ ቤተሰብን፣ ዘመድን መናቅ፣ ትናንት አፈር ላይ አብረን የነበረን ሰዎች ደግሞ ማየት አለመፈለግ ይህ ስንፍና የወዳጅ የወዳጅ አዲስ ወዳጅ መምጣት በራስ እኩያ አሁን ባለንበት የከፍታ ልክ ያለ ወዳጅ አምጥቶ የችግርን ጊዜ ወዳጅ በር መዝጋት ስንፍና ነው። መቼም ይህን የምትሰሙ ሁላችሁ ትናንት በችግራችሁ ጊዜ የነበሩ ታች የነበሩ ሰዎች አጠገባችሁ አሉ። አሁን ትጠይቋቸዋላችሁ፣ ትደውሉላችኋላችሁ ምን እንደጎደላችሁ ጠይቃችሁ ታውቃላችሁ? የትናንትናውን ችግር ስንሸሸው የሚገርማቸው በችግር ቀን ጓደኞች የነበሩ ሰዎች አብረን እንሸሻቸዋለን። ያን ስሜት መጋፈጥ ስለማልፈልግ ልክ አይደለም። ከፍ ከፍ ባለን ጊዜ ስንፍና እንዳናደርግ መጠንቀቅ አለብን። ሌላው ሰው በልኩ እንዳይኖር መረበሽ መረበሽ፣ ለምሳሌ ልጆቻችንን እኛ ወደ ውጭ ሀገር ይሄድን ክረምት ላይ የምናዝናና ሰዎች ወደ ውጭ ሀገር አይደለም፣ ደብረ ዘይት አንድ ሆቴል ደርሶ ለመምጣት አቅም የሌለው ቤተሰብ ጋር ሄዶ ስለ ውጭ ሀገር ጉብኝት ማውራት ሰውን መበደል፣ ለሰው አእምሮ መጨነቅ ያስፈልጋል። ትናንት አብሮን የነበረን ጓደኛ የነፍስ ጓደኛ ስናገኝ በጣም በተሻለ መጠን አብረቅርቀን ያ ሰው ኑሯቸው ኑሮን እንዲረግም አድርገን ብናገኘው ያን ሰው መበደል የሰውን አይምሮ መጠበቅ ያስፈልጋል። ከፍ ከፍ ባደረገኝ ጊዜ የሰውን ላብ መቀማት። እግዚአብሔር ከፍ ከፍ ሲያደርግን፣ ኑሯችን ከፍ ሲል ቀጣሪዎች ሊኖር እንችላለን። በስራችን በጣም ብዙ አገልጋዮች ይኖሩናል። እንደ ልባችን የምንጫወትባቸው መሆን የለብን። ከፍ ከፍ ባል ጊዜ ስንፍና እንዳይሆን እንዳይገኝብህ ማለት ያ ነው። ከፍ ከፍ ባልን ጊዜ ትናንትና ያለፍንበት መንገድ ላይ ያሉ ሰዎች እጆቻቸውን ይዘን እንዲበረቱ ከመርዳት ይልቅ ተስፋ እንዲቆርጡ ማሸማቀቅ ኃጢአት ይሆናል እና ይሄ ብቻ አይደለም። ልባችን ውስጥም ክፉ ሐሳብ ይመጣ እንደሆነ የሚለው እግዚአብሔር ቃል ከፍ ከፍ ባልክ ጊዜ ስንፈና ባደረክ ጊዜ ክፉም ሐሳብ በልብ ከሆነ ምንድነው? ሰርቼን ያገኘሁት ማለት በጣም ክፉ ሀሳብ ነው። ሰርተን ያገኘ ነው ግን፣ እግዚአብሔር ነው የሰጠ። እግዚአብሔር ቃል ለእግዚአብሔር ፍቃድ የበላ ደስም ብሎ ተዛን የቀመሰ ሰው ማን ነው ይላል። በጣም ብዙ ጠንካራ ስራ የሚሰሩ ሰዎች አሉ። እኛ ቦታ የሌሉ የሚኖሩበት ቤት እንኳን የሌላቸው ህዝብ ያገለገሉ በጣም ብዙ ሰራተኞች አሉ። ጠቃላቸው ስለሰራን አይደለም ነው። በጎ ሀብት ፍጹም በረከት ከሰማይ ከአብ ዘንድ ስለወረደልን ስለታደልን የነካኑ ስለተባረከልን ነው። እነዚያ አምስት ሺህ ወንዶች በጥብርያዶስ ዳርቻ የበረከተውን አሳ ሲበሉ እንዴ ተሻምቼ ያመጣሁት ነው ቢሉ ያምራል? አበርካቹ እግዚአብሔር እያለ አበርካቹ ጌታ ኢየሱስ እያለ እኔ እኮ ተናጥቄ ያመጣሁት እኔ እኮ ብዙ ደረሰኝ ስምዖን ጴጥሮስ ስለማውቀው ይሄን ያህል ሰጠኝ ቢል አያሳፍርም? እግዚአብሔር ልጆች እና እጄ ነው ያመጣው ማለትም ስናስበልባች ከሌኮ ድሃ የሆነው ስለማይሰራ ብለ ስንንቅ አንዳንዱ ሰው በጣም ለፍቶ ሳይሳካለት ይቀራል። ክፉ ሀሳብ መጥፎን፣ መታበይ፣ ገንዘብ ላይ መንጠልጠል ባሌ የተበደረውን ገንዘብ አልከፈለም፣ ልፈታው ፈልጋለሁ የምትል ሚስት እኮ አለች። ሚስቴ ገንዘብ ተበድራኝ አልከፈለችኝም ብሎ ቂም የሚዝባት ባል አለ። በሚስትና በባል መካከል ምንድን ነው መበዳደር? ከፍ ስንል የምናመጣቸው ጣጣዎች በጣም ብዙ ናቸው። ሂሳቡ ከቤታችን ውስጥ ይገባል። መርካቶ ብቻ ወይም ደግሞ ዱዋይ ብቻ ወይም ምንድነው ባንኮክ ብቻ አይደለም። እዚህም እዚህም ቤታችንም ውስጥ ይሰባል አንድ ቀን እንዲህ ዓይነት ገንዘብ ሰጥቼሻለሁ አምጪ። ሁለት የተለያየ አካውንት ያላችሁ ባልና ሚስቶች ሁለት ስራ የሚሰሩ ሳያውቁት የሚወዳደሩ የሚተባበሩ ሳይሆን የሚወዳደሩ፣ ከፍ ከፍ ባሉ ጊዜ በክፉ ሐሳብ የሚጠማመዱና ትዳራቸውን የሚፈቱ በጣም ብዙ ባልና ሚስቶች አሉ። ከፍ ከፍ ባለ ጊዜ ክፉ ሐሳብ አታስቡላ። ገንዘብ ወረቀት ነው። ትልቁ ስኬት ፍቅር ነው። ትልቁ ስኬት ትልቅ ሰው መሆን ነው። አእምሮን የበሰለ ሚዛን ያለው እግዚአብሔርን የሚፈራ ትዳሩን የሚያከብር ሰው መሆን ነው። ትልቁ ስኬት ትልቁ ባለገንዘብ መሆን ነው አይደል? የሚለን ሰው አይደለም። ገንዘብ ያስፈልጋል ለመኖር መስራት ያስፈልጋል። ለመኖር ግድ ነው ግድ ነው ግድ ነው። ግን ትልቁ መንፈሳዊ ሀብታችን ግን ራሳችን መግዛታችን ገንዘብ ሳይኖር ፊት ያገባ ባል ወይም ገንዘብ ሳይኖር ፊት የመጣችኋን ሚስት ማሰብ ከራስ ኑሮ ከተዳርጋ መደሰት አብቶ ሲመጣ እንጀራው ሲመጣ ኑሮ ሲመጣ ሚስት ደስ እንዲላት ባልሽ ደስ እንዲልሽ መስራት ለልጆቻችሁ ደስታ መልፋት። አንዳንዱ ሰው ቤት ሲሞላለት ክፉ ይሆናል፣ በቃ ቤት ውስጥ ገንዘብ ይሰጣል፣ ወጪ የቤት ውጪ፣ ውጭ ግን ደግ ነው። ውጭ በጣም ደ ጋባሽ አበዳሪ። ሚስትያው እኮ ለአንድ ወር ዘይት እያብቃቃች ነው የምታበስለው ምግብ፣ እሱ ግን ውጭ አበዳሪ ነው። ሌላ ፌክ የሆነው ማንነቱን በውጭ ገነባል። ተጠንቀቁ ነው የሚለው እግዚአብሔር ቃል። ለገዛ ቤተሰቦቹ የማያስብ እምነቱን ከካደ አረመኔ የበለጠ የከፋ ነው ይላል ሐዋርያው ጳውሎስ። ገንዘብ ካላት ባሏ ሰው አይመስላትም። እቃ ነው ለእሱ ምታከብረው ምትፈራው ምትታዘዘው ባሏ ገንዘብ ስላላት አሁን ሰው አይመስላትም። ልብን ዝም ካሉት እንደዚህ ይሆናል ነው። ልብ ክፉ ባሰበ ጊዜ ይላል ይወላችሁ የእግዚአብሔር ቃል እጅህን በአፍ ላይ ጫን፣ ክፉ ቢያስ አትናገሩ። እንዲህም ሆነን ክፉ እንናገራለን። በእኔ ነው የምትኖረው እንላለን። ማኖርህ አንተ ነኝ። አንተ ምን አለ የድሃ ልጅነት ትላለች። እግዚአብሔር ልጆች ክፉ ተናግሮ ያተረፈ የለም። የእግዚአብሔር ቃል አንደበት እሳት ነው፣ ጫካን ያቃጥላል። ትልቁን ኑሮ ሲያፈርስ አይተናል። ትልቁን ጉርብትና፣ ትልቁን የስራ ፓርትነር፣ ትልቁን የስራ የአብሮነት ስራ፣ ትልቁን መንፈሳዊ ህይወት ሲያፈራርሰው አይተናል። ክፉ ቃል አንድ ክፉ ቃል ከፍ ከፍ ባላችሁ ጊዜ ስንፍናም ያደረካችሁ እንደሆነ ክፉ ሀሳብ እንደሆነ በልባችሁ ውስጥ ያለው እጃችሁን ባፋችሁ ላይ ጫኑ ይለናል እግዚአብሔር ቃል። ዝም በሉ ክፉ ይወላችሁ በደንብ አርጎ አእምሮ ተኩሎ የሚወጣው ከአፍ ነው። አፍን ዝም ካሉት አንዳንዴ ህሊናም ሲመስል ሲወቅስ ልብ ይመለሳል። እግዚአብሔር ልጅ